ሲጀ መር እኮ እሷ መውለድ አትችልም መሀን ናት። ልጇ እኮ አይደለም፣ ልጇ አይደለም አሳደገችው እንጂ ልጇ አይደለም አደለም። በቅሎ ናት በቅሎ። እንዲያውም እውነቱን እናገራለሁ። ምንም ትዝተው ምናምን የለም። እንዲሁም አንተን እንዲሁም ይገባኛል። ዝም በል እባክህ አንተ ከመጣ በኋላ ህይወት እየተረበሸ ያለው እኔ ተወኝ፣ ብያለሁኝ ምን ነው አልፍ አታልተኛ እሺ፣ ደረሱ። ወይዘሮ ዘሮ አዜብ፣ ግቡ፣ ግቡ። እኔ ላንተ ብዬ ነው የመጣሁት፣ እነዚህ ብዬ አልመጣሁም። ችግር የለም ወይዘሮ አዜብ፣ ወይዘሮ ሰናይትን አላየኋቸውም መሰለኝ በዋናነት የመጣንበት ምክንያት እንግዲህ፣ ወይዘሮ ሰናይት የነገሩ ነገር አለ። እንግዲህ ሁለታችሁ ተባብራችሁ በሴራ እነዚህን ባልና ሚስት ለማለያየት ብዙ ብዙ ነገር እያረጋችሁ እንደሆነ፣ የትኛው መተተኛ ጋር ነው ሄዳችሁት? አንተ አሰማም እንዴ? መስማት የምችል ከሆነ በቃ አግኝቻት አላቅም። ያገኘዋት አንድ ቀን ነው። እሷን ጠይቃት። አምኜ ነበር ያስገባዋ። እንዴ ወይስ አንተ የነሱ ተባባሪ ነው? ምንድን ነው የምትፈልገው ነው አው እናቴ እንደዚህ ያደረገችኝ፣ አንተ እንዴት አታደርገኝም? የት ታውቀኛለህ? ታውቀኛለህ? ምንም ትዝተው ምናምን የለም። እንዲሁም አንተን ዝም በል እባክህ። አንተ ከመጣ በኋላ ህይወት እየተረበሸ ያለው እንዲሁም ውጣልኝ፣ ከዚህ ቤት አልፈልግም። ትሰማኛለህ? ትወጣልኛለህ? የጀመርኩት ነገር አለ ምንም እንዲበጣ ሲጀመር እኮ እሷ መውለድ አትችልም፣ መሃን ናት። ልጇ እኮ አይደለም፣ ልጇ አይደለም። አሳደገችው እንጂ ልጇ አይደለም። በቅሎ ናት፣ በቅሎ። እኔ እንደውም እውነቱን እናገራለሁ። በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ደኢምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት፣ እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8 ፐርሰንት ቅድመ ክፍያ 60 ፐርሰንት የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78000 ብር እየሸጥን የነበረውን ከአምስት ቀናት በኋላ ወደ 97000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት አምስት ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን።

በዋናነት የመጣንበት ምክንያት እንግዲህ፣ ወይዘሮ ሰናይት የነገሩ ነገር አለ። እንግዲህ ሁለታችሁ ተባብራችሁ በሴራ እነዚህን ባልና ሚስት ለማለያየት ብዙ ብዙ ነገር እያረጋችሁ እንደሆነ ከልጆት፣ እንደዚህ መሆን ጀርባ እርሶ እጅ አለ ማለት ነው። ተባብረን ሁለቱን ለማለያየት ብዙ ነገር አድርገናል፣ ገና ብዙ ነገር እናረጋለን ያሉት ወይዘሮ ሰናይት ነው ያሉት። አንድም እርሶን ያስጠራሁት አንድም ለዚህ ነው። እኔ እና አንቺ ተገናኝተን ነው? ጭራሽ እኔ እና አንቺ እንተዋወቃለን እንዴ? በይ በይ በይ፣ እኔ እቺን ሴት አላቃትም። እዛው ጦስሽን ይዘሽ፣ እሺ። እኔ አላ ጦሰኛዋማ አንቺ ነሽ፣ የሰው ጅብ። አይ ወደዛ እናቴ፣ ሲጀምር አታደርግም እኮ። ወይዘሮ ሰናይት ወሬ መፍጠር ስለሚወዱ ነው። በሽተኛ ያሉ እንኩ ልጅ በሽተኛ ናት ብለ የወሩት እሳቸው። ምን ማለት ነው? እስከ መኪና ለምን አይወጡም? እርሶ የፈጠሩት። ዛሬም ልሳደቡ ነው የመጡት። ቤት ቤት ነው በቃ ዝም ያልኩት ነው። አንድ ብር የራሴን ብር ብቻ ነው ማንኛናት በሷ ስም አንድ ያለው ንብረት አረባክ ማን ነው ያለው? እንደዚ አይነት እናት ቢቀር ይችላል። ውድ ተመልካቾቻችን፣ ከእዚህ ሴትዮ አላውቃትም። ታውቂያለሽ? አንድ ቀን ነው ያየውሽ። አላውቅሽም፣ አላውቅሽም። አንዴ እንደማመጥ፣ አንዴ እንደማመጥ። ወይዘሮ ውድ ተመልካቾቻችን፣ አንዴ፣ አንዴ፣ አንዴ፣ ወይዘሮ ቢረጋጉ። ከእነዚህ ቤተሰብ የተረዳ ነው፣ ነገር ውስብስብ ነገርና ሁሉ በቃ። ሁላችሁም እዩሻችሁ፣ ሁላችሁም እኔ በራሴ መንገድ አይሄዱም እኔ በራሴ መንገድ እንዴት እንደማጣረ፣ እዚህ ጋር እሳቸው ሌላ ነገር ይላሉ። እሳቸው ሌላ ነገር ይላሉ። ስለዚህ አንዴ እናትና ልጅ ትወጣላችሁ። ካሜራማን ግን የተለያየ ቦታ አድርጋቸው። እናትና ልጅ እኔ ሁለቱን ወይዘሮ ዜብንና ጸሐይን አወራለሁ። አይ ከልጆት ጋር አይሆኑም አይሆኑም። ከልጆት ጋር አይሆኑም። ከካሜራማኑ ጋር ይሆናሉ። የትም አይሄዱም ዛሬ። ና ና እባክህን፣ አንዴ ውጣ፣ አረፍ በል። ወይዘሮ ዜብ ይቀመጡ እሱ ያመጣው በጣም ጥሩ ነጥብ ይዛለሁ ብዬ ነው። በጣም ባረኩት ነገር በጣም ብዙ እንዳሳፈርኳት አንገቷን፣ እንዳስደፋዋት እንዳዘነችብኝ አውቃለሁ፣ ግን እንደዚህ አይነት ነገር ፈጽሞ እንደማታደርግም አውቃለሁ። እንደዛ የሚሆንልሽን አባትሽን ለአባትሽ ያለማዘንሽ ነው እኔ ከሁሉም በላይ ከእኔም በላይ ከሁሉም በላይ ያዘንኩት ለአባትሽ አባትሽ በሽተኛ መሆኑን ታውቂያለሽ እ እንደዛ የሚንሰፈሰፍልሽን አባትሽን ትተሽ ከወንድ ጋር ጠፋሽ ሞት ይሻላል አሁንም ቢሆን ማለት ነው በዚህ ቤተሰብ እኔ ከዚህ ነገር ጀርባ ያለውን ሰው ለማጣራት በምሞክርበት ጊዜ የተለያዩ ውሸቶችን እየሰማሁ ነው። ሁላችሁም የየራሳችሁን ውሸት ነው ዋሻችሁ ያላችሁት። ዛሬ እመኑኝ እግዚአብሔርን ነው እምላችሁ። እውነት እውነት ነው እምላችሁ። ከዚህ ቤት ማለት ነው ከዚህ ቤት ከዚህ ነገር ጀርባ ማን እንዳለ ማን እንዳለ ከዚህ ነገር ጀርባ ማን እንዳለ ሳላውቅ አንለያየም። አረጋገጥ ነው። ወይዘሮ ሰናይት እኮ ናችሁ አይደል? በቃ አረጋገጥ ነው። ወይዘሮ አዜብም ካንቺ ጋር እናቴ እኔ ላይ እንደዚህ ነገር አታደርግም። ልጠላኝ ትችላለች። ቻው ልጠላኝ ትችላለች። እንደዚህ ነገር አታደርግም። ሰው ልጁ ላይ እንዴት እንደዚህ ያደርጋል? አንድ ቪዲዮ ላሰይሽ፣ ወይዘሮ ዜብን ለብቻ ኢንተርቪው ያረኳቸውን ቪዲዮ ላሰይሽ። እሱን ቪዲዮ ብታይ ማለት ነው ራስሽን ነው የምትጠይው። ላሳይሽ ምን ማለት ነው? አይደለም ወይዘሮ ዜብ የወለደች አንቺ የወለድሽ ቀን ልንገርሽ፣ አንቺ የወለድሽ ቀን እዚሁ ሶፋ እዚህ ጋ ነበር ኢንተርቪው ያረኳቸው። አይደለም የሰው ጅብ ለምን ሰይጣን አትሆንም ልጄ። አዎ ብያለሁ ብያለሁ። ስለዚህ ወይዘሮ ሰናይት ላይ ብቻ እጃችንን የምንቀስርበት ምንም ምክንያት የለም። ከሁለታችሁ ራስ አልወርድም፣ ከወይዘሮ ሰናይትም ከእርሶም፣ ወይዘሮ አዜብ ግልጽ ነው። የፈለከውን አምጣ፣ ምንም ልታመጣ ዛሬ የፈለከውን አምጣ። ተባብለን አንለያይ ዛሬ የፈለከውን አምጣ። የለም ፖሊስ መምጣት ካለበት ፖሊስ ይመጣል። ይምጣ፣ ይመጣል። ችግር የለውም እማላመጣ መስላችሁ ነው? ዳይኛ ሆነን እያለ ምንድን የተበደላችሁ? እሷ ምንም አልሆነችም። ተመልከቱ፣ ተመልከቱ በእጇ ስለምትሸማቀቅ ተመልከቱ። እጅሽን አውልቂና አሳያቸው፣ አሳያቸው። አልፈልግም። ለምን ታሳየኛለች? እኔ ያመጣው ጦስ አይደለም፣ እሷ ያመጣችው ጦስ ነው። የማንንም ድሃ አግብታ ይሄ ሁሉ ጦስ የመጣው በዛ ነው። ታውቋለች። ልቦናዋ ያውቀዋል። ለንብረት ብሎ ነው እንጂ አንቺም ብሎ አይደለም። ለንብረት ቢሆን አንድ አመት ስምንት ወር ከምናምን ሰውነቷ ላይ የሰውነት መለዋወጥ ጠፍሯ አንትን እያለ ለዛ ነው አብሯት የሆነው። ለዛ ነው ሚስጥሯ ምን አለ። ምን ምን ምን ገንዘብ ሰተሽኝ ነው ገንዘብ የሚኖረኝ? ባዶ እጄን እኮ ነው። መኪና ከዛ ሁሉ ሀብት የአንድ መኪና ነገር ነው የሚያስጨንቀሽ? ከመሬት እኮ አይደለም የመጣው። እኔ ነገር አያስጨንቅሽም። በየሰው ሀገር ተንከራክቶ ያመጣው ንብረት ነው። ቆይ ምን አይነት እናት ነሽ? ምንድነው እንደዚህ የቀየረሽ? ድሮም አባቴ እንጂ አንቺ ለኔ እንደማትሆኝ አውቃለሁ። አንቺም ቢሆን በቃ አባቴ ለገንዘብ ብለሽ እንጂ ለፍቅር ብለሽ አላገባሹ ማለት እኮ ነው። እንዴ ትዙ እኮ እኔን ምንም አላደረገኝም። ትዙ እኮ እኔን አለ ምንም ነገር አላደረገኝም። እንደዚ ሆኜ እንኳን ትቶኝ አልሄደም። ምንም ምንም ነገር አላደረገኝም። ትቶኝ እንኳን አልሄደም። አንቺ ግን ለገንዘብ ብለሽ የወለድሽኝ እናቴ ሆነሽ እንኳን ይሄው የማይሆን ቃል ለምትናገሪ እኔ ምን ለጋዜጠኛው ለምን አታስወጣኝ? ልውጣ በቃ እኔ አንተን አክብሬን የመጣሁት፣ ስለዚህ በቃ አስወጣኝ። ልውጣበት የእርሶ ባልጋ አላማ የእርሶ ባልጋ የእርሶ ባልጋ ሄዳለው ብዬ ነበር። በቃ ባሌን ተወው በቃ ሆሳና ስለሆነ ነው እመኑኝ። ነገ ባሎት ባለቤቱ ነገ ከሆሳና ካልመጣ እኔ ራሴ ሆሳና፣ እዚች ነች ይኸው 12 ሰዓት ብነሳ ሆሳና ምሳሳ አደርሳለሁ። ሆሳና 12 ሰዓት ብነሳ ቀርብ ነው መንገዱ፣ ሰላም ነው ሁሉ ነገር አንድ ዶልፊን ይዤ መሄድ ነው የሚጣበቅብኝ። እንደ ወልደን ባሳደግን እየተሰበሰቡበት ይሄ ሁሉ ፈተና ይሄ ሁሉ ፈተና። በቃ ጋዜጠኛ፣ ከዚህ በላይ ምንም ነገር መስማት አልፈልግም። አስወጣልኝ። ማናቸውንም ማየትም መስማትም አልፈልግም። በቃ ያስኩትን ነገር ይዤ መኖር ነው ምፈልገው ነኝ በቃ አስወጣልኝ። ማንንም ማየትም መስማትም አልፈልግም። ከዚህ ነገር ጀርባ የእርሱ እጅ ነው፣ የወይዘሮ ሰናይት እጅ ነው ያለበት። ምን ማለት ነው? እኔን እንዲህ ብለህ መጠየቅ የለብም። እኔ ነገርኩ። ሴትየዋን አንድ ቀን ነው ያገኘኋት። አንድ ቀንም የተገናኘነው መንገድ ላይ ነው። በቃ እሷም አትፈልግም ከኔ ልጅ ጋር እንዲሆን እኔም አልፈልግም በቃ ይሄንን አውራ ሌላ ግንኙነት። ከዛ በኋላ ግን ምንም የለንም። እሷን ጠይቃት እሷም ሀሳቧን፣ እሷን ጠይቃት። አያገባኝም። ከእሷ ጋር ተገናኝች አላቅም። ምንም በምንም አንገናኝም። የትኛው መተተኛ ጋር ነው ሄዳችሁት? እንዲህ ናትና አንተ አሰማም እንዴ መስማት የምትችል ከሆነ በቃ አግኝቻት አላቅም። ያገኘዋት አንድ ቀን ነው። እሷን ጠይቃት። ስለዚህ ጉዳይ እኔ ምንም የማውቀው ነገር የለም። የዛን ቀን ስለሆንኩ ምን ልታደርጉ ተገናኛችሁ? ቆይ ምን አይነት ቤተሰብ ናችሁ? ምን ማለት ነው? ከሰው ዘርነት ኮን ያስወጣሽ፣ አፋለኝ ብለሽ ታወራለሽ። ቆእኔታም እኔ አንቺን ብሆን ቀና ብዬ አልሄድም ቀና ብዬ አልሄድም። አንድ ቤት ውስጥ ጦሰኛ፣ በእናንተ ምክንያት ነው ማለት ነው። ቆይ ምን አይነት ሰዎች ናችሁ? ወይዘሮ ስናይትን ላውራቸው ከልጃቸው ጋር በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳ እና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8 ፐርሰንት ቅድመ ክፍያ 60 ፐርሰንት የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78000 ብር እየሸጥን የነበረውን ከአምስት ቀናት በኋላ ወደ 97000 ብር ስለሚቀየር ከ2 ቢሊዮን ብር በላይ ጭማሪ ስለሚኖረው ባሉት አምስት ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ09 49 93 51 30 ይደውሉልን። ውድ ተመልካቾቻችን እንግዲህ ሁለቱን ኢንተርቪ ካረግን በኋላ በቀጥታ አራቱን ባሉበት ደግሞ ኢንተርቪ ልናረግ ስንል እንግዲህ ትዝታው አንዴ አንዴ ማውራ ነገር አለ ብሎ ነው እንግዲህ ወደዚህ ወደ መኝታው ቦታ የመጣ ነው ልጁ። ይህንን ጫጫታ መስማት ስለሌለበት ገና ሁለት ቀኑ ሶስት ቀኑ ነው እንደዛ የሆነው ልጅ ስለሆነ ነርሷ ይዘው እንድትሄድ አድርገናል። ይዘው እንድትሄድ ማለት ያው ልዩ እንክብካቤ ወደሚሰጥበት ቦታ እዚሁ አካባቢ ናቸው ትዝተው ለተወራኝ የፈለግከው ነገር ምንድን ነው አንተም እንደምታውቀው ነው ማለት እቤት ውስጥ ነው የወለደችው ባለቤቴ እና ሆስፒታል መሄድ አልቻለም እንደምታቁ ብዙ ነገሮች አሉና አንደኛ እሷም ያላት ሁኔታ እ ሀኪም ቤት ስላልሆነ በጣም እየተጠራጠርኩ ነው ሁለተኛ ልጅንም እንዴት ቼክአፕ ማስደረግ እንዳለብኝ አላውቅም። ማለት አሁን ላይ ያለሁበት ነገር በጣም በጣም የሚከብድ ነገር ውስጥ ነው ያለሁት። በዚህ በኩል ደግሞ እንደምታየው ነው። የእሷም እናት የእኔም እናት ሁለቱም እያመኑ ነው ማለት፣ እኔም እጠላታለሁ እሷም እኔም እጠላታለሁ ይላሉ ሁለቱም። እንዴት እናት ነው በሴት ላይ እናት ሆነው እንዴት በእናት ላይ ይጨከናል? እንዴት እንደዚህ ያደርጋሉ? እኔ ዘጠኝ ወር ሙሉ የጠበኩ ልጅ ለስንት ጊዜ የጠበኩ ልጅ እንደዚሁ ጭራሽ በሬላት ምክንያት ወይ እንዴት እንዴት እላት በራሴ የራሴ ላት ሆና እንዴት እንደዚህ ታደርጋለች። ምን አይነት እርግማን ይኖርብኝ ነው? ምን አይነት የተረገምኩ ሰው መሆን? ወይኔ ልጅ፣ እኔ ልጅ ብቻ ነው የሚያሳዝነኝ። ወይኔ ሕይወቴ ሕይወቴን ያበላሹት እስከዛሬ ድረስ እንደዚህ አይነት ሕይወት ይኖረኛል ብዬ እስ ቢያላቅም ነበር። ወይኔ ልጅ

ምንም ነገር አልፈልግም፣ ብቻ እውነቱ እንዲታወቀል ነው ፈልገው ባለቤት የለም፣ አሁንም ደግሞ ልጅ የለም። እንደዚህ አይነት ህይወት እንዲኖሩ ያደረጉትን የኔም እናት ሆነች የእሷም እናት ትክክለኛውን ነገር ማወቅ ብቻ ንምፈልገው። እንዴት እንደዚህ ጨክና? የኔም እናት ብትሆን ጨክና እንደዚህ ካደረገች የእኔና የእሷ የእናትና ልጅነት እዚጋ ያበቃል። እኔ ከእሷ ምንም ምፈልገው ነገር የለም ህይወቴን አበላሽታ እናት ነኝ ማለት ራስ ወዳድነት ነው። ብቻውን እኔ አንተ እንድታደርግልኝ የምፈልገው በቃ እውነቱ እንዲታወቅልኝ ብቻ፣ እውነቱ እንዲወጣልኝ ብቻ የምፈልገው ማን ምን እንደሆነ ልትረዳኝ ነው ይመጣው ነግረኛል፣ መጀመሪያም። ስለዚህ በዚህ እንድትረዳኝ ነው ምለምን፣ እባክህን እውነቱን ብቻ ይወጣልኝ። በሚስቴ ምን ሆና እንደዚህ አይነት ህይወትም እንደምኖር ማን ሚስቴ ላይ ይህንን ነገር እንዳደረገ እንጃ። እውነቱን ብቻ እውጣለሁ። ሌላ ምንም አልፈልግባት። አንዴ ገብቼ ይበታለሁ ማልቀስ ምናልባት እንዲወጣልህ ያው ውስጥ ሀዘን አለ። እንደ ቀልድ አይዞ ማለት እኔ እዚህ ጋር ጥቅም የለውም፣ ግን አንድ ነገር ቃል ልግባልህ። ይህንን ነገር ለአንዴና ለመጨረሻ ጊዜ እንፈተዋለን፣ እውነቱን እንደርስበታለን። እውነቱን መድረስ ብቻ ሳይሆን ወደ መፍትሄውም ነው የምንገባው። ወይ ዛሬ ወይ ነገ፣ ዛሬ ነገ እያሉ ዛሬ ዛሬ ዛሬ። አመኜ ነበር እኮ ያስገባው አይደል? ወይስ አንተም የእነሱ ተባባሪ ነ ምንድን ነው የምትፈልገው? አዎ እናቴ እንደዚህ ያደረገችን አንተ እንዴት አታደረገኝም? የት ታቀኛለ? ታቀኛለ ነገረኛ ታቀኛለ? ወይ ምንም ትዝተው ምናምን የለም። እንዲሁም አንተን ይገባኛል። ዝም በልባክ። አንተ ከመጣ በኋላ ህይወት እየተረበሸ ያለው እንዲሁም፣ ውጣል ከዚህ ቤት አልፈልግም። ትሰማኛለ? ትወጣልኝ አሁን የጀመርኩት ነገር አለ። ምንም ስሜት ይገባኛል። ምንም ስሜት አይገባም። ትሰማኛለ? ምንም ስሜት አይገባም። እንደናንተ አይነት ሰዎች ናቸው ህይወት የሚያበላሹ። ትገዙ ቆሻሾች። ይሁል እረዳለሁ በደንብ ነው መረዳ ከማንም የበለጠ የተሸከሙ ከሆን ነገር በደንብ ነው ማቀ እንደ ወንድ ልጅ ማለት ነው። እንደ ወንድ ልጅ ወንድ ልጅ ማረክ ካለበት በላይ ብዙ ብዙ ነገር እያረክ ነው። ይሁል ከዛሬ አያልፍም። ከዛሬ አያልፍም። ሰው ካሁን አያልፍም። ላስቸግሩት ወይዘሮ ሰናይት ይግቡ ይግቡ። እሺ በጣም ጥሩ። ከሁላችሁም ጋር ለየብቻ ቆይታ እያረኩ ነበር። አሁንም ቢሆን ከዚህ ነገር ጀርባ ማን እንዳለ አላወቅንም። አሁን ግን እናውቃለን ከሆኗ አሳት ጀምሮ ወይዘሮ ሰናይት ሁለታችሁ ስለምትሰሩት ስራ እስኪ እናውራ። እስኪ ከወይዘሮ አዜብ ጋር ስላላችሁ ሽርክና እናውራ። እስኪ እንግዲህ ያው ቅድም ነገር ያለው እኮ እኔ ተናገርኩ እኮ፣ እሷ ካደች። እኔ ተናገርኩ፣ አዜብ ወይዘሮ አዜብ ክዳለች። ምን ለማለት ፈልገሽ ነው? አላቀሽም አሁንም አንድ ቀን ያየሽኝ እና የት ታውቂኛለሽ? ታውቂኛለሽ ከዚህ በፊት አንድ ቀን ቅርስና እናወጣ የነበረው እኔ አንድ ቀን ነው ያገኘሁሽ፣ ከአንድ ቀን በላይ አላገኘሁሽም። እዛው ራስሽን ቻይ፣ የሰው ስማ አታጥፊ። ዓለም ላይ ታይቶ ተሰምቶ የማይታወቅ ነገር እኮ ነው እየሰማን ያለ ነው። እንደዚህን ነገር ሁላችንም በልጅነታችን ነበር ስንሰማ የነበረው። እኔ በተለይ እንደዚህ አይነት ኬዝ በምሰራበት ጊዜ ምናልባት የመተት ከመተት ጋር የተገናኙ ነገሮች አጋጥመውኝ ያውቃሉ። ከዝሙት በአብዛኛው ዝሙት ነው፣ ከውርስ ጋር ከመገዳደል ከጥላቻ ጋር። ግን የሰው ጅብ ስለሚባለው ነገር እርግጥ ነው በልጅነቴ ብቻ ነው የሰማሁት። ምናልባት ይሄ የመጀመሪያ ስራ የለ ሆን ይችላል። በመተት አይደለም እያልኳቸው ያሉት በሰው ጅብ ነው እያልኳቸው ያሉት። አላውቅም ከዚህ ነገር ጀርባ ያለው ሰው ይቺ ሴት እንግዲህ ፀሐይ እንደዚህ እንድትሆን መቼ ጠንቋይ እኔ የጠንቋይ ፓወር አይታየኝም። ማለት ጠንቋይ ለራሱ አያውቅም ብቻ ሳይሆን ለማንም አያውቅም። ጠንቋይ ግን የትኛው መተተኛ ጋ ነው የትኛው መተተኛ ጋ ነው የትኛው መተተኛ ጋ ቢሄዱ ነው እንደዚህ ሆነችው። አሁንም ቢሆን ሁለቱን ለማለየት የሆነ ነገር እስካደረጉት ድረስ ከእናንተ አላልፍም። ስለዚህ የትኛው መተተኛ ጋር ነው የሄዳችሁት? እኔ የትም ከእሷ ጋር የትም ቦታ ሄጄ አላውቅም። አንድ ቀን ተገናኘን፣ ከዛ ቢለያዩ እኔ ደስ ይለኛል። እቃም ይዘው ብኝ እኔ የጠፉት ብዬ ነገርኳት። በቃ መለያየት አለባቸው፣ እኔም ከእሷ ጋር እንዲሆን አልፈልግም ማለች። ይህን ተነጋገርን። ከዛ በኋላ ግን እኔ አግኝቻትም አላውቅም። የትም ቦታ አይቻትም አላውቅም። እሷ በእርግጥ ቤቴን ታውቃለች፣ ሴትዮዋ ማለት ነው። ስታልፍም ምናምን ቤቱን ታያለች፣ ሌላ ምንም እንዴ፣ አንተ የእኔ ልጅ ብቻ እንደዚህ ሆና፣ እሱ ጤነኛ የሚሆንበት ነገር የለም። እኔም እጄ ቢኖርበት፣ ስለዚህ በፍጹም እኔም ማቀው ነገር የለም። እሷን ጠይቃት፣ ሴትዮዋን ጠይቃት። እኔም ማቀው ነገር የለም፣ ጠይቃት። ሴትዮዋ ጋር ችግር አለ ማለት ነው። የካርሽኮ ነው፣ ወይዘሮ አዜብ። እንዲያውም ንብረት ጠፍቶብኛል። እነሱን ማጥፋት ሁሉ ፈልጋለሁ አላልሽም። እንኳ ማለያየት አይደለም ማጥፋት እፈልጋለሁ ያለማጥፋት ያልኩሽኮ እኔ ልጄን የሰው ጅብ አድርጊያት ወይም የሰው ጅብ እንድትሆን ፈልጌ ወይም እንደዛ አርጌ ሳይሆን ማለያየት አለብኝ። ንብረት ይዘውብኝ ስለጠፉ ማለያየት አለብን፣ ንብረቴ እንፈልጋለሁ ብዬ አልኩሽ እንጂ ልጄን የሰው ጅብ አድርጊያት አላልኩሽም አላልኩሽም። ማጥፋችኋለሁ፣ ማጥፋት አይደለም እንዲያጠፋ ይችላል። ሴትዮ ስሚ፣ ስሚ፣ ስሚ! ሴትዮ ስንት ነገር ነገር ይልሽ ዝም በይ እባክሽን። ትልቅ እግዚአብሔር ነው ከአንቺ ትልቅ አለ አንቺ ራሱ አይ፣ በጣም ግን ያሳዝናል እና ይልሽ ማጥፋት ሌላ ጉዳይ፣ የሰው ጅብ አርጎ መለወጥ በመትሙ በፍጹም። እኔ ላጥፋ ብል እንዴት እንደማጠፋ አሳይሻለሁ፣ እንዴት እንደማጠፋ አሳይሻለሁ። ላጥፋ ብል እንዳንቺ በመተት በምን ሰውን ሰው ጅብ፣ የሰው ጅብ ማድረግ መለወጥ አይደለም አላየሽኝም አይተሽኝም አይተሽ እሄዳለሁ ስትይ ነበረ። ስራሽ ወደ ራስሽ ተመለሰ። አጠፋታለሁ አጠፋችዋለሁ። እንደውም እኔ ንብረት ይዘውብኛል ባለቤቴ የደከመበትን አጥፍተውብኛል ስትይ አልነበረም? እንደ ብልሽም እኔ ይልሽ በዚህ አይነት መልኩ አይደለም። አዎ ሰው ማጥፋት እኮ በዚህ አይነት መልኩ አይደለም። ይሄ እኮ ይልሽ የሞት ሞት ነው፣ ግን ተመልሶ የራስሽ የልጅሽ ልጅ ላይ መጣ። ጉዳቱ እኩል ነው። ጉዳቱ እኮ ነው። ግን ይህንን ያደረገው ማን እንደሆነ ልቦና ሻየቃል። እኔም አውቀው ነገር የለም በዚህ ዙሪያ ላጥፋ ብል እኔ በማጠፋበት አጠፋለሁ፣ በማጠፋበት አጠፋለሁ። በዚህ መልኩ አይደለም የማጠፋው። እናገራለሁ ስፈልግ እኔ በማጠፋበት አጠፋለሁ። እየሰማኸኝ ነው ጋዜጠኛ? እኔ በደምብ ነጥብ እያዝኩ ነው። ቆይ ጣልቃት ግን ያውሩ፣ ያውሩ፣ አውሩ እስኪ በደምብ እኔ ነጥብ እያዝኩ ነው። ለገና ጥብመት እኔ ላጥፋ ብል ሁለቱንም በማጠፋበት መልኩ አጠፋለሁ። አቅም አለኝ። እሷ ግን ስትልከሰከስ የትም ቦታ ስትልከሰከስ፣ እንደዚህ አይነት የማይመጥን የማይሆን ነገር ይዛ መጣች ልጅቱ። እኔ የተሻለ ድብን አድርጌ አጠፋችዋለሁ እስከመጨረሻ። ካሜራማን ካሜራማን፣ እባክን ባለቤትን ይዘናት እንውጣ። አንዴ ባለቤትን ይዘናት እንውጣ። እኔ ከእናንተ ጋር ቆይታ አረጋለሁ። ባለቤትን ይዘናት እንውጣ። ይህን ነገር መስማት የለባትም። ቀስበኝ ይህንን ነገር ሚስት መስማት የለባትም የእርሶም ልጅ ቢሆን ምክንያቱም እናንተ እየተናገራችሁት ያለዋችሁት ነገር ለሌላ ሰው በተለይ ደግሞ እነሱ ሲሰሙት የሚሰቀጥጥ ነገር ነው። ስለዚህ ለጤናቸውም ለሜንታሊቲያቸውም ለሁሉም ነገር ጥሩ አይደለም። ምንድነው? እስኪ ቀጥሉልኝ፣ ገና ሌላም ብዙ ብዙ ነገር ሰማለሁ። እስኪ ቀጥሉልኝ። ምንድነው የምቀጥለው? በቃ እኔ እኮ ተናገርኩኝ እ አጠፋቸዋለሁ፣ አጠፋችዋለሁ ስትይ ነበር አለች አደለ? አዎ ብያለውኝ። የማጠፋው ግን በዚህ አይነት መልኩ አይደለም፣ እንዲህ በወረደ መልኩ አይደለም። ሁለቱንም ግንባር ግንባራቸውን ብዬ እገላግላቸዋለሁ። ጭራሽ ልጆትንም በሽጉት ስለመምጣት እሱ ይሻላል፣ ሰውን እንዲህ ያበላሽቶ ከማስቀመጥ ይሻላል። እሷ ግን ያረገችው ይኸው፣ እና የእሷ ልጅ እርሶ ነው ያረጉት። የትኛው ጠንቋይ ቤት፣ የትኛው መተተኛ ቤት፣ የትኛው የባህል ሐኪም ቤት ነው የሄዱት? ማ? እኔማ ብለው የትም አልሄድኩም። ሆነ እንዴ እሷ በዘር ያለባትን እኔ ከየላምጣላት እንኳን ሆነች በዘር ነው የምን ዘር በእናትሽ ይልሽ ሄደሽ ጠይቂ የትም ቦታ ሄደሽ ጠይቂ ምንም ኖ ምንም እኛ በዘራችን ንጹህ ዘር ነው እኛ ይመጣ ነገር የሰራሽው ስራ ነው ያዝልኝ ምን እኔ ከሆንኩ ያደረኩት ምን ታመጫለሽ? ጣልቃ ይግቡሻ እንዴ! እኔ ከሆንኩ ያደረኩት እንኳን አደረኩት ምን ማለት ነው? በቃ እንዲህ ሆና እንኳን ሆነላታ። የራሷ ችግር ከሆነ እንኳን ሆነላት። እኔ ምን አገባኝ ስለ እሷ ልጅ። ይሄንን ነገር እርስዎ ነው ያደረጉት። አደረኩ ማለቴ አይደለም ከሆነም። ይሄንን ነገር እርስዎ ነው ያደረጉት። አደረኩ አላልኩም፣ በህግ አምላክ። ከሆነም እንኳን ሆነላት። እውነቱን ይንገሩኝ። እውነቱን ተናግሯል። ኦልሬዲ ተቀርጧል። ስለዚህ ረን ይመጣል። ተጠያቂዋ እሷ ናት፣ ጠይቅልኝ። ምንም ችግር የለብኝም። ነገርኩሽ፣ እኔ ችግር ካለብኝ ፊት ለፊት ሁለቱንም አንቺ ላይ ነው። ችግር የለው። እችን ሴትዮ በደንብ ጠይቅልኝ። ወንጀለኛ ናት፣ ጠይቅልኝ። ሲጀመር እኮ እሷ መውለድ አትችልም፣ መሀን ናት። ልጇ እኮ አይደለም ልጇ አይደለም አሳደገችው እንጂ ልጇ አይደለም በቅሎ ናት በቅሎ እንደውም እውነቱን እናገራለሁ ምንድነው እውነቱን እናገራለሁ በቃ እኔ እንደዛ ያረኳት ምን ያረኳት እኔ አዎ የሰው ጅብ ያረኳት ምን አረኳት ምን ታመጫለሽ ምን እያሉ ነው ወይዘሮ ሰናይት የሰው ጭ፣ ወይዘሮ ምን እያደረጉ ነው? የሕፃናት መጫወቻ ሽጉጥ ነው። ሽጉጥ ነው። መሳሪያ ነው የያዙት። መሳሪያ ነው የያዙት።